አብሽር፣ አብሽር፣ አብሽር ማርያም፣ አብሽር ወንድሜ፣ አብሽር አልኩህ እኮ መራባ እ አሰማሁህም ጥይቱ እ ምን አልከኝ

አንተ አባንጋሽ ነው። ዝጋ በዝ መጥይቱን ሰምቶ እንዳይጨነቅ

አብሽር አብሽር አብሽር ማሪ አብሽር ወንድም አብሽር አብሽር አልኩ እኮ መራባ አ አሰማም ጥሩ አ ምን አልከኝ?